የሰይቶች መላእክቶችንም አምለቅ እናቁ መመለክና መመለክ ያለበት አንድ አላህ ስብሓነ ወተዓላ ብቻ ነው። እኛ ቱ ምድር ላይ ዝም ብለን ለቀልድና ለጨዋታ ለዛዛታ አልተፈጠርን። አፈሐሲብቱም አነማ ኸለቅናኩም አበሳ ወአነኩም ኢለይና ላትርጀዑን ይላል ጌታችን። እናንተ አሰባችሁ ለጨዋታ፣ ለቀልድ፣ ለዛዛታ እዚህ ምድር ላይ ያስገኘናችሁ መሰላችሁ እንዴ? ይላል ጌታችን። እንደዛ አይደለም። ዛሊከ ዘንዱ ለዚነ ከፈሩ ፈወይሉ ለዚነ ከፈሩ ምን ናር ይላል። ይሄ የካዲያን አስተሳሰብ ነው። ለካዲያን ከእሳት ወየውላቸው ይላል ጌታችን። እኛ ዝም ብለን አይደለም እዚህ ምድር ላይ የተፈጠርነው፣ ዝም ብለን አይደለም የምንኖረው፣ ዝም ብለንም አይደለም የምንሞተው። የተፈጠርንበት ዋና አላማ ወማ ኸለቅቱ አልጅነ ወልኢንሳ ኢላ ሊያብዱን፣ ማ ኡሪዱ ምንሁም ምርስቅ ወማ ኡሪዱ አንዩጥዕሙን፣ ይላል። እኔ የሰው ልጆችንም ሆነ አጋንንቶችን አልፈጠርኩም፣ እኔም በብቸኝነት እንዲገዙ ቢሆን እንጂ ይላል ጌታች የሰው ልጆች ወይ ዒሳ የመርየም ልጅ ወይም ኢየሱስ ምድር ላይ የመጣው የሰው ልጆችን ለማስተማርና